የሀገሬ ልጆች እንዴት ናችሁ ደህና ናችሁ ወይ ትላንትና የፖሰትኩት ቪዲዮ ላይ ሶስት ሺ ስምንት መቶ ዩሮ ው ልጆቹን ቤት ውስጥ በሚያጫውትበት ሰዓት ወስዶብኝ ስመጣ ልብስ ዝብርቅርቅ ብሎ አገኘሁት እንደገና ቶሎ ወደ ጭንቅላት የመጣው ብሩ ስለነበረ ብሬን ሳይ ብሬ ጠፋኝ ብላ በውስጥ መስመር ሌሎች ይማሩ ነው፣ ፍትህ ፈልግ አይደለም። ፖሊስ ነሽ ወይ እንትን ነሽ ወይ ብላችሁ አንድ ሁለት ሰው ያውን በዩዘር ጽፋችኋል። የውሃ ሚዲያ ፖሊስ ስለሆነ አይደለም፣ የውሃ ሚዲያ ፍርድ ቤት ጠበቃ ስለሆነ አይደለም። አብዛኛውን ሰዎች እኮ መፍትሔ እንደሌለው እያወቁ ከኔ ይማሩ ብለው ነው የሚመጡት። ከኔ ይማሩ፣ በቃ ሌላ ሴት ወይ ሌላ ወንድ እንዳይሸወድ ብለው ይመጣሉ። እንኳን አይደለም ሰው በሚሴጅ ወይ በቮይስ ልኮ እኔ የዛን ሰው ድምፅ ሳይሆን በራሴ ድምፅ አስተላልፌ ይቅርና፣ አክስታ አጎት፣ እኔ ምንም ስሙኝ፣ የኔም ድምፅ ይሰማ እያሉ የመንደር ቡና መጠጫ ሆነዋል፣ በየሚዲያው ማለት ነው። የምትከታተሉት ከሆነ ዋናው ቁም ነገር ይኸው። ሌላም ኮማች ደግሞ እዚህ ጋር ተጽፎላችኋል ኮሜንት ላይ በአሁን ጊዜ ሰው መታመን እንደሌለበት፣ አንድ ጓደኛ የማምነው እንግዲህ ነበረኝ ስድስት መቶ ይሮ ነው። አዎ ሰርቆኛል ምናምን ተብሎ ይኸው ተጽፎላችኋል። እና ኢቭን ከፖስተትኩት በኋላ በጣም ብዙ ነገር ነው የመጣው በውስጥ መስመር። ባጭሩ ምንድን ነው እኔ የምስማማበት ባውንደሪ ማበጀት፣ ግን ሌላ የምጠረጥረውን ነገር ማንም ሰው የፈለገውን አይነት ህይወት የመኖር መብት አለው። ማንም ሰው ይኔ የቤቴ እቅድ ፕላን ሌላ ነው፣ የእናንተ የቤታችሁ እቅድ ፕላን ሌላ ነው። አንዳንዱ ሰው ዛሬ ነው መበልፀግ የሚፈልገው። አንዳንዱ ሰው ዛሬ ነው ፈታዘና ማለት የሚፈልገው። ሁሉም የራሱ መቼ መስራት፣ መቼ ማድረግ፣ መቼ በምን መንገድ ገንዘብ ማከማቸት፣ በምን መንገድ ገንዘብ ማምጣት እንዳለበት ሁላችንም የራሳችን አለ። ሁላችንም በራሳችን ትክክል ነን። በሌላ ሰው ሲታይ ነው የተሳሳተው። ገብቷችኋል አይደለም? ትናንትና ትልቅ የነበሩ ዛሬ ትንሽ ናቸው። ዛሬ ትንሽ የነበሩ ነገ ትልቅ ይሆናሉ። ይች አለም ተቀያያሪ ናት እና ጀጅ ማድረግ አንችልም ኦ እኔ ከነዛ ሻላለሁ ኦ እኔ ከእናንተ ሻላለሁ ኦ እኔ ከነሱ ሻላለሁ ምክንያቱም ያ ስናልፍ ያየናቸው ሰዎች አሉ ትናንትና ምናልባት ያሏችሁ ሰዎች ዛሬ ደግሞ እናንተ ልትሏቸው ትችላላችሁ እናንተን ደግሞ ነገጣ የሚላችሁ ሊመጣ ይችላል ስለዚህ ቦታው ላይ ሲሆን ማንም ሰው ትክክል ነው ገብቷችሁ አለ? አይደለ? ትክክል አለመሆኑን የሚያዩ ሌላ ቀን እየቆየ ሲሄድ ነው። ኤንዌይስ ምን ልላችሁ ፈልጌ ነው። እኔ አሁን የሚያስማማኝን ነገር ልንገራችሁ። አንድ ኮሜንታተር ጽፋልኛል፣ ግን ሰቅዬ ቪዲዮ መስራት አልፈለኩም። ምናልባት ይሄ አለ አይደለ ገንዘብ የማጠራቀሚያ ዘዴ አድርጋችሁ ሳትለያዩ የውሸት ተለያይተናል ብላችሁ የምትለያዩ ሰዎች ለየብቻ የምትኖሩ ሰዎች ጥቅም እያጣላችሁ ይመስለኛል። ገንዘብ ሴብ ታረጉና ያ ሴብ ያረጋችሁት ገንዘብ የምር ማለት ነው። እስከ ዛሬ የውሸት ነበር የተለያያችሁት፣ የምር እየለያያችሁ ይመስለኛል። ከልጅቷም ጋር ከባድ ክርክር ውስጥ ገብተን ነበር እና በተለይ ሴቷ ሴቷ ልጅ ሶስተኛዋ ሴት ናት ብያችሁ ያለ ሴቷ ልጅ የተወለደችው ከፍቺ በኋላ ነው። ከተለያያችሁ ስንት አመት ሆናችሁ ብያት፣ ይህን ያህል አመት ብላይ ልጅ ስንት ነው ስላት ደግሞ ልጇ ገና ዘንድሮ ነው ኬጂ የገባችው። በአሁኑ ማለት ነው ሰው የተለያዩበት ጊዜና የልጅቷ እድሜ አይገናኝም። ያ ማለት ልጅቷ ከጋብቻ በኋላ ነው የተወለደችው፣ ከፍቺ በኋላ ነው የተወለደችው። ሜቤ እንዳላችሁት ነው የምላችሁ ሰው እንትን ውስጥ ጣልቃ መግባት አንችልም፣ መብታችሁ ነው። እንዳልኳችሁ እንዳላችሁት እኔ የምጠረጥረው ለይስ ሙላ ተለያይተዋል ግን እየመጣ በቃ አንድ ቤት ውስጥ ናቸው። ያው አድራሻ ነው የተለያየው እንጂ ያው መንግስት ተለያይተዋል ብሎ ስለሚያውቅ አድራሻ ነው እንጂ የተለያየው፣ እነሱ ግን አንድ ላይ ናቸው። አንድ ላይ ቢሆኑ አይደለም? ሰው ከተለያየ በኋላ ሶስተኛ ልጅ የሚወልደው አይ በቃ እንትን ብለን አንድ ቀን ተሳስተን በቃ የወደፊት በእንትን ወደኋላ በቃ በትዝታ እንትን ብለን አንድ ቀን ተሳተን እንደዚህ የሚባል ነገር አይመስለኝም። ኤንዌይስ ግን መብታችሁ ነው። እኔ ከአባቴ ካዝና አይወጣ ከማማ የኢትዮጵያ ካዝና አይወጣ? ከአባቴ ከአፈሻ ማሞ ካዝና አይወጣ ምን አገባኝ ምን አገባኝ። የምጣዱ እያለ የእንቅቡ ተንጣጣ ይላል የአገሬ ሰው። መብታችሁ ነው። ሸዋ ሸዋ ከታ ይሄ ሰልጥኝ ያለው አድግ ያለው ዲቨሎፕ ካንትሪ ነኝ የስልጣኔ ጥግ ነኝ የቴክኖሎጂ ጥግ ነኝ የሚለውን ያደጉትን ሀገር የአውሮፓ መንግስት፣ ሿ መምታ ከቻልክ ሿ አርገው። ምን አገባኝ ምን አገባኝ። ግን ለገንዘብ ለማጠራቀብ ሴብ ለማድረግ አቅም እንዲኖራችሁ ጥሩ ነገር የተሻለ ኑሮ ለመኖር ብላችሁ የውሸት የተለያያችሁትን ገንዘቡ ሲመጣ የእውነት አትጣሉ። ምክሬ ነው። በተረፈ ማንም ሰው መቅድዬ ስቲ ኮሜንት መስማት ፈልጋለሁ። ስም ሳትጠቅሺ ካለኝ ስም ቦታ ሳልጠቅስ መጥቼ እናገራለሁ። መቅድዬ ለራሴ ሽያዥ ካሉኝ ደግሞ ለራሴ እይዛለሁ። ይሄን ከዛሬ ስምንት ዓመት ጀምሮ ማንም ያቀኛል። የማንንም ድምፅ እስከ ዛሬ ፖስት ች አላቅም፣ ወደፊትም አልፖስትም። ይች ቃሌ ናት፣ ቃሌ ናት። ቢኮዝ እኔ የሸዋ ሰው ነኝ፣ የሸዋ ሰው ነኝ። አስተውላለሁ በፍጹም በፍጹም ራሴ መጥቼ እለበለባለሁ እንጂ ይሄ ቻናሌ ትልቅ እንዲሆንልኝ እንትን እንድል ብዬ ኖ ኖ። የሰው ልጅ እምነት ካጎደለ ናው ከሰውነት ሚዛን መውረድ አልፈልግም። ግን ስም ሳትጠቅሺ ሌሎችም ይማራሉ ብሎ አንድ ሰው ከነገረኝ እሺ። አሁን ብዙ ሰው ጽፈውልኛል፣ በጣም ብዙ ሰው ከዚህ ቪዲዮ በኋላ ግን አንብቤ ወይ ጉድ ብዬ ዝም ነው ያልኩት። በተረፈ ደግሞ ሴት እህቶቻችንም ወንድ ወንድሞቻችንም፣ ፕሊስ ማለት አብዛኞቻችሁ ገንዘብ ኢኮኖሚ ላይ በጣም ትጣላላችሁ እና ገንዘብ ደስታን አይሰጥም። በተቻለ መጠን እኔ አላቅም፣ እኔ ምን ልለው እንደምችል አላቅም። ብቻ በየቤታችሁ እኔ የእግዚአብሔር እጅ ጣልቃ ይግባበት ነው ምለው፣ እግዚአብሔር ይቅረበን ነው ምለው፣ የእውነት እግዚአብሔር በቃ ይቅረበን። ሌላ የምንለው ነገር የለም። በእርግጥ እንደ ኢትዮጵያ ብቻ አይደለም፣ ዓለም ዛሬ እያየው ነው። ሶማሌዎችንም፣ ጎረቤት ሀገሮቻችንን፣ እነዛንም ምናምን ሁሉንም ስታዩዋቸው ፎቶ መነሳት እንኳን ሀራብ ነው የሚሉት አረቦች፣ ዛሬ የአረብ ሴቶች ላ እያሉ መቀመጫቸውን እንትን እያሉ ነው ለጊፍት ብለውና በጣም ከባድ ሆኗል። ኤንዌስ እግዚአብሔር ይድረስልን ለማለት እፈልጋለሁ። በተረፈ ምንድነሻ አንቺ ለምትሉ እኔ እንደውም ብችል ነው የምላችሁ፣ ብችል እግዚአብሔር ቢፈቅድልኝ ቢሮ ከፍቼ ሩቅ ያሉትን በዙም ቅርብ ያሉትን ደግሞ ቢሮ እየመጡ እንደ ዩሃ ሚዲያ ኢንተርቪው ባረጋቸው ኑሮ በስደት ምን ይመስላል፣ ምን ተማራችሁ ምን ነበረ ብታረጉ ነበር የሚስተካከለው ብላችሁ ታስባላችሁ? ሌሎቹን ምን ትመክራላችሁ? እያልኩኝ ጀርመን ያለነውን እኛው ለእኛ ብዬ እዮሃ ሚዲያ ድረስ ኢትዮ ኢንፎ ሚዲያ ድረስ የሆነ ቦታ ድረስ ሄደው ወረፋ ከሚይዙ አውሮፓ ያሉትን እዚሁ አስቀራቸው ነበረ። ሚያ እንኳን ተጽፎልኝ ማለት ነው። ለማንኛውም የስራው ባህሪ ነው። ኤን ዌይስ እንደዛ ላችሁ ፈልጋለሁ። መቅደስ የአፍሻ ማሞ ልጅ ነኝ። ፔስ መልካም ምሽት ቆንጆ ቅዳሜና ሁድ ይሁንላችሁ። ሰናይ እለተ ሰንበት ይሁንላችሁ። ዛሬ ቅዳሜ ምሽት ነው። ሃቭ ኤ ናይስ ኢቭኒንግ ኤቭሪዋን ላቭ ዩ።